ስለዚህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢየሱስ ሞት ላይ የጨመረችው ነገር አለ። ምን ካላችሁ ላንብብላችሁ። እዚህ ድርሳነ ኪዳነ ምሕረት ገጽ 165 ላይ እንደዚህ ይላል፤ እናቴ ሆይ የኔ የመስቀል መከራና የአንቺ ለቅሶ እኩል ይሁኑ፤ የኔ የሞት ጽዋና የአንቺ ዋይታ እኩል ይሁኑ። አያችሁ፣ የኢየሱስ ሞት መከራና የማርያም ለቅሶ እኩል ናቸው ይሉናል። የኢየሱስ ሞትና የማርያም ዋይታ እኩል ናቸው። የእኔ በመቃብር መቆየትና የአንቺ ድንጋጤና በሐዘን መትከም እኩል ይሁኑ። ድርሳነ ኪዳነ ምሕረት የሚለው ይህ መጽሐፍ በግዕዝም በአማርኛም በገበያ ላይ የዋለው ይሄኛው መጽሐፍ 140 ገጽ ብቻ ነው ያለው። አንተ ገጽ 165 ያልከው ኬታምተ ነው፣ ገጹ ላይ የለም። ገጽ 141 ም የለም እንደው ገጽ 161 165 መድረስ ሌላ ነገር ነው ግን ገጽ 141 ም የለም ኬት አመጣኸው እንደው ዳህ ፀልሳን ነው ብለን እንኳን አቃንተንልህ እንደው ዳህ ፀልሳን ነው 165 እኮ ያለው 65 ለማለት ፈልጎ ነው ብለን እንኳን ብንፈልግ ገጽ 65 ላይ አንተ የምትለው ነገር የለም ከየት አገኘኸው እንደው ሰዓት ብሎት ይሆናል ብለንም ይህ ድርሳኔ ከመምረት ከየካቲት ስለሚጀምር ከገጽ አንድ ጀምራችሁ እስከ ገጽ መቶ አርባ አንብቡት እርሱ የሚለው ነገር የለም። ምናልባት የተሃድሶ መናፍቃን እስክሪንሹት አድርገው ሰተው ከሆነ አጥረው ሰው እንዴት ለየቱ እየተቀረጸ ያውም ሎጎውን ከጀርባ አድርጎ ሲመጣ እኮ አንድ ሰው ምን ያክል እርግጠኛና በዛ ጉዳይ ላይ ምን ያክል መረጃ እንዳልሆነ ማሳየት ያለበት አይደል? ሰው እንዴት ይህን ሲያነብ እንዴት ይመጣል? ገጽ መቶ ስልሳ አምስት እኮ የለም። እሺ ዳህ ጸልሳ ነው እንበል፣ ገጹ ተሳሳት፣ ችግር የለውም። እዚህኛው ድርሳኔ ከመምረት ላይ አንተ የምትለውን ቃል በቃል ልጠቀምና እናቴ ሆይ የኔ የመስቀል መከራና የአንቺ ለቅሶ እኩል ይሆኑ የኔ የሞት ጽዋና የአንቺ ዋይታ እኩል ይሁኑ የሚላለ የለም የትኛውም ገጽ ላይ የለም ይሄ ምናልባት ፕሮቴስታንቶች ለማስደሰት ይሆን ያው መቼ ሲያው ቢያነበው ነው ሜሎስ ይሄን የሚናገረው ቢያገኘው ነው ስለሚያስቡ ነው እንጂ ይህንን ድርሳነ ኪዳነ ምሕረት አግኝተው የምርሱ የሚለው አለ ወይስ የለም ብለው ያጣራሉ፣ ያረጋግጣሉ፣ ይፈትሻሉ። በውሸትስ በእናንተ ዘንድ ጌታ ይከበራል። ታዲያ መታደስ ያለበት ማን ነው? ያንተ የሌለ ገጽ የሚጠቅሰው ኢቭን በዚህ መጽሐፍ ላይ የትኛውም ገጽ ላይ የማይገኘው ገጽ ንባብ ይገኛል ብሎ መናገር አይደለም፣ ይህ መታደስ የሚያስፈልገው። ይህ ትልቅ የተሳሳተ ትምህርት መሆን እንረዳለን ማለት እንደው በእንትን ማስቦት ከሆነ ብለን በብራናው የብራናው የብራን ድርሳነ ኪዳነ ምሕረት ላይ እንደው ይገኝ እንደሆነ ብለን ድርሳነ ኪዳነ ምሕረት የብራናው ስትመለከቱ የለም። ኬታ መጣኸው የብራናው ላይም የሌለው በግዕዝና በአማርኛ በትርጉም ላይም የማይገኝ በየትኛውም የገጽ ክፍል ላይ የማይገኝ ቃል እኮ ነው። አንተ ግን ልክ ቃል በቃል ከሱ ላይ እንደምታለባስ መስለ በፒሲ ላይ የተጻፈውን እናቴ ሆይ የኔ የመስቀል መከራና የአንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና የአንቺ ዋይታ እኩል ይሁኑ። የትኛው ገጽ ማብለ ይሄ ያገኘ ውስ ከየት ያነበብከው ድርሳነ ኪዳነ ምሕረት ያልከው ገጽ 5 የየትኛው ቅጂ ነው? የየትኛው ዓመተ ምሕረት ነው? ቢያንስ አትሊስት አንድ ሰው የሚያቀርበውን መረጃ ማጥራት የለበት። እንደው መጥቀስ እንደው ካስፈለገ እዚሁ መጽሐፍ ላይ እንጥቀስ። እንደው ማሳየት ካስፈለገ ማለት እንደውም በዚህ አጋጣሚ እንዳሰው ገጽ ሁለት ላይ እንዲህ ይላል ድርሳነ ኪዳነ ምሕረት ላይ ማለት ድርሳነ ኪዳነ ምሕረት ገጽ ሁለት ላይ እንደዚህ ይላል። የድህነት ባለቤት ይላል። የድህነት ባለቤት ልጇ ወዳጇ ኢየሱስ ክርስቶስ ሰው በሆነ ጊዜ ከጎኑ በፈሰሰው ደሙ የተዋጃችሁ ሁሉ ይህን የእመቤታችን ማርያም የቃል ኪዳን መጽሐፍ በማስተዋል ስሙ ይላል። የምን ባለቤት ነው? የድህነት ባለቤት። ማን መድናና ኢየሱስ ክርስቶስ እዛው ይናገራል። ልጇ ወዳጇ ማ ኢየሱስ ክርስቶስ ሰው በሆነ ጊዜ ከጎኑ ከጎኑ አይደለም የሚለው ከጎኑ በፈሰሰው ማ ደሙ አይደለም የሚለው ደሙ የተዋጃችሁ ሁሉ ይህን የእመቤታችን ማርያም የቃል ኪዳን መጽሐፍ በማስተዋል ስሙ። የቤተ ክርስቲያን ትምህርቱ ይሄ ነው። እንቀጥል። የካቲት ድርሳነ ኪዳነ ምሕረት ገጽ 13 ቁጥር 53 ላይ ደግሞ እንደዚህ ይለናል፣ ጽምት ምድር ዘኢሳያስ የተባለች እመቤታችን ባሃና ማሕፀን አደረች ካለ በኋላ ብርሃን ከጨለማ ሳይለይ በአምላክ ሕሊና ነበረች። ብርሃን ከጨለማ ሳይለይ በአምላክ ሕሊና ነበረች። ከአምላክ ከእግዚአብሔር ጋር አብራ ነበረች አይልም። በአምላክ ሕሊና ነበረች። ይህ የሚናገረው ማን ነው? ድርሳነ ኪዳነ ምሕረት የምንወር የካቲት ገጽ ስንት ነው? 13 ቁጥር ስንት ነው? 53 እንቀጥል። ገጽ 22 ላይ ገጽ 22 የካቲት ኪዳነ ምሕረት ላይ ገጽ 22 ቁጥር 13 እንዲህ ይላል፣ ከአዳም ጀምሮ እስከዚያው ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ማን እመቤታችንም ስታረፍ ማለት ነው። ከማን ጀምሮ? ከአዳም ጀምሮ እስከዚያው ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንቺ አጥንት፣ ከስጋችን አንቺ ስጋ፣ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱላት። ከእኛ ዘር ነው የተወለድሽው፣ ከዳዊት ዘር ነው የተወለድሽው ይሄን ላደረገ ለእግዚአብሔር ምስጋና ይግባው እያሉ ሰገዱላት። ይኸው የስግደት የምንድን ነው የሚሆነው? የጸጋ ስግደት ሰገዱላት ይለናል። እዚሁ ገጽ 24 ላይ ድርሳነ ኪዳነ ምሕረት የካቲት ላይ ገጽ 24 ላይ ቁጥር 36 ደግሞ እንደዚህ ይላል በእናቴ ማኅፀን ሳለው በአንተ ሥልጣን ጸናው። እመቤታችን የምትለው ድል ክርስቶስን እመቤታችን ምድራን ኢየሱስ ክርስቶስ ምን እንደምትለው ስሙ፤ በእናቴ ማኅፀን ሳለው በአንተ ሥልጣን ጸናው በማህፀን ሳለሁም አንተ ሰወርከኝ። እግዚአብሔር ስሙ የተመሰገነ ድንግል ማርያም ጌታችን ክርስቶስ የምትለው እንደዚህ ነው፣ ከክፋት ከኃጢአት፣ ከበደል፣ ከእኩያን መናፍስት፣ ከርኩሰት፣ ከአጋንንት አንተ ሰወርከኝ፣ ጠበከኝ፣ ትላለች ጌታችን ቅዱስ ድንግል ማርያም ይህን ለምን የሚናገረው፣ በእናቴ ማህፀን ሳለው በአንተ ስልጣን ጸናው ትላለች ክርስቶስን። ይሄ የቤተክርስቲያናችን ትምህርት ሆኖ እንረዳለን። ገጽ 26 ቁጥር 52 እስከ 54። እንደኔ ያላችሁ ሀጣን ወንድሞች ሆይ ድርሳነካ መምረት አይን የምናገኘው እንግዲህ ወዲህ ከእንግዲህ ወዲህ 16ቱን ህግጋት ለመፈጸም የእግዚአብሔር ባሮች መሆንን እንሻ። 16ቱ ህግጋት የሚላቸው አስርቱ ትእዛዛትን ስድስቱን ቃላተ ወንጌልን ለመፈጸም የእግዚአብሔር ምን ባሪያዎች ለመሆን እንሻ አንሻ ሳይሆን እንሻ ካለ በኋላ፣ እሱ በቀትር ጊዜ መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ እነኋት እናት እነሆ ልጅሽ የሚለው ማለት ነው። የቃል ኪዳን እመቤት እሷን ሰጥቶናልና ገጽ 78 ላይ ቁጥር 15 -17 እነሆ የአዳም ስጋ ከእግዚአብሔር ወልድ መለኮት ጋር ተዋህዶ አየን። አይቶ ስጋዊን ሲናገር ግን እኮ ድርሳነ ኪዳነ ምሕረት ነው። ድርሳነ ኪዳነ ምሕረት ሆኖ ግን የሚናገሩ ስለምንድን ነው? ስለተሰገወ ቃል። እነሆ የአዳም ስጋ ከእግዚአብሔር ወልድ መለኮት ጋር ተዋህዶ አየን ይለ ተዋህዶ ኢንካርኔሽን። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። የቤተ ክርስቲያን ትምህርት አለ ይህ አልተል ተለየው የሚሉ ሰዎች አሏ አንዳንዶቹ በድፍረት የአብ ቁጣ ማብረጃ የሚውለው የሚናገሩ ሰዎች አሉ አይደል? ድርሳነ ኪዳነ ምሕረት ደግሞ ይገሰጻቸዋል። ይሄን አልተለየው ጲላጦስ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየው ይላል። ድርሳነ ኪዳነ ምሕረት ገጽ 78 የነሐሴ ድርሳነ ኪዳነ ምሕረት ቁጥር 15 ላይ ከዛ 16 ላይ የሚለም አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። እውነት ነው። ስግው ቃል ነው። መለኮት ከስጋ ስጋ ከመለኮት ጋር ከተዋህዶ በኋላ ምንም አይነት መለያየት ፈጽሞ የለም። የዓይነ ጥቅሻ ያክል እንኳን ቅጽበታዊ የሆነ እንኳን መለያየት የለም። ስግው ቃል ከመለኮት ስግው ቃል ኢየሱስ ክርስቶስ መለኮት ከስጋ ስጋ ከመለኮት ጋር አልተለየም። ይሄ ድርሳነ ኪዳነ ምሕረት የሚናገረው የመጨረሻ ገጽ 117 ቁጥር 3 እንደዚህ ይላል። በዚች በበዓሏ ቀን ይላል፣ በኪዳነ ምሕረት በዓል ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው ይልና የሕይወት እናት ድርሳ፣ የሕይወት እናት ሲል ሕይወት የተባለው ማን? ኢየሱስ ክርስቶስ። ታዲያ መጽሐፍ ቅዱስ ትምህርት አይደል እንዴ? ከዚህ መጽሐፍ ቅዱስ በምን ወጣ? ይሄ ይሄ ቃል አይደለም የሚናገር ክርስቶስ ሕይወትም መንገድም እኔ ነኝ አይልም? የመድኃኒት እናት ድርሳን ነው። መድኃኒት የተባለው ማለት ኢየሱስ ክርስቶስ። መታችንስ የመድኃኒት እናት የአሸናፊ እግዚአብሔር እናት። አሸናፊ እግዚአብሔር የተባለ ማን ነው? ወል ኢየሱስ ክርስቶስ። እርሷስ የአሸናፊ እግዚአብሔር እናት። የአካላዊ ቃል እናት ድርሳን ነው። አካላዊ ቃል ማን ነው? ኢየሱስ ክርስቶስ። እርሷስ የአካላዊ ቃል እናት ድርሳን ነው። የሕይወት እናት ናት። እርሱ ሕይወት ነው፣ እሷ ደግሞ የሕይወት እናት ናት። የጌታ እናት ናት። እሱ ጌታ ነው፣ እሷ ደግሞ የጌታ እናት ናት። ቀጥሮ እንደሚለን የመድኃኒት እናት ናት። እርሱ መድኃኒት ነው፣ እርሷ ደግሞ የመድኃኒት እናት ናት። የአሸናፊ እግዚአብሔር እናት ናት። እሱ አሸናፊ እግዚአብሔር ነው ኢየሱስ ክርስቶስ፣ እሷ ደግሞ የአሸናፊ እግዚአብሔር እናት ናት። እሱ አካላዊ ቃል ነው፣ እሷ ደግሞ የአካላዊ ቃል እናት ናት። የቤተክርስቲያናቸው ትምህርት የሚናገረው ድርሳነ ኪነ ምረት እንደዚህ ብሎ ነው። በሙሉ ስንመለከታቸው እንዲ ነው። ይሄ መጽሐፍ የሚያጠቃለው ገጽ መቶ አርባ ላይ ነው ከየታም ተኖ ታዲያ ገጽ መቶ ስልሳ አምስት ላይ እናቴ ሆይ የእኔ የመስቀል መከራና የአንቺ ለቅሶ እኩል የሆኑ የቱ ጋር እንደዚህ የሚልም አንድም ቦታ ላይ እንደዚህ ገጽ ባብ የለም። አንድም ድርሳነ ኪነ ምረት ላይ እንደዚህ የሚል አንድ ነገር የለም። በብራናውም የለም፣ በዚህ በግዕዝና በአማርኛ ትርጉም ላይ የለም። ከየታ መጣው። የዋሃ ፕሮቴስታንቶች አያሳዝኑም ምስኪኖቹ አያሳዝኑም እንዲሁ ዝም ብሎ የሚሞሉት ፕሮቴስታንቶች አያሳዝኑም ምናልባት አንተ ስለሚያምኑ ይገኙ ይሆናል ብለው አምነው ተቀብለው ይሆን በጣም የሚገርመው ነገር ይህንን የአንተን ቪዲዮ ሼር ያደረገችዋ ልጅ ነው የምታሳዝነው ርዕስ የሰጠችው ጉድ ነው ትላለች ተገርማ ነው እሷ ቤት እኮ በቃ ተገኝቷል ብላ ስለምታስብ ነው

እናቴ ሆይ የእኔ የመስቀል መከራና የአንቺ ለቅሶ እኩል ይሆኑ የሚል የለም። የእኔ የሞት ጽዋና የአንቺ ዋይታ እኩል ይሆኑ የሚል የለም። ከየት መጣ? ሰዎችን ካልማርክልኝ ጡቴን ቆርጣለ ብላ የምታስፈራራ ነች ኢየሱስን። ታምረ ማርያም ላይ እንደተመዘገበው እመቤታችን ቅድስት ድንግል ማርያም አስፈራርተዋለች የሚል ገጽ ለዚህ ውስጥ እስቲ ተመልከቱት። ይህን ተአምረ ማርያም በግእዝና በአማርኛ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በዘጠነኛው ዓመት ለስድስተኛ ጊዜ ታተመ። አሳታሚ ደግሞ ትንሣኤ ማተሚያ ድርጅት ነው። 2014 ዓ.ም። በእውነት ይሄ የቤተክርስቲያናችን እዚህ ጋ አርማ ያለበት እውነት እምቤታችን ቅድስት ድንግል ማርያም አስፈራርተዋለች ይላል። ይህን የተአምረ ማርያም ክፍል የምናገኘው ተአምር 12 ላይ ነው። ገጽ 517 ላይ የምናገኘው የታምረ ማርያም ክፍል ነው። እንደዚህ ያለችው፣ ይህንን በሰማች ጊዜ ልብሷን ቀዳ ስለ እኔ ብለ ይቅር ካልኸው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላችኋለሁ ጉንጮቼንም እሰነጠቃችኋለሁ አለች። እንዲህ ብላ አሰራራችው፣ እንዲህ ብላ ዛተች። ከዛ ጌታችን ለምን ትቆጫለሽ? ለምን ትዝቻለሽ? ለምን ታስፈራርኛለሽ? እኔ አላት። ቁጥር 27 ተመልከቱ እስኪ እንደሚል ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። ከዛ ምናላት? የክብርት የእመብርሃን እምባዋን በክብርት መሃል እጁ ጠረገላት። የእመብርሃን እኮ ነው እቆርጣችኋለሁ እኮ ማለት እኮ ዛቻ ሳይሆን ሐዘኗን ለመግለጽ። ማን ነው ዛቻ ነው ያለው? እዚህ ገጸ ንባብ ላይ አስፈራራችሁ፣ አስቆጣችሁ፣ ዛተች፣ ሐሳቡን በግድ አስለወጠችሁ የሚል ነገር አለ። ምን አለ እሱ? የክብርት የእመብርሃን እንባዋን እያለቀሰች ነው ማለት ነው። የሚዝት ሰው እኮ አያለቅስም። እንገናኛለን፣ እሺ፣ እንዲህ ካላደረክ እንደዚህ ነው ማድረገው፣ እንዲህ ካልፈጸምኩ እንደዚህ ነው ማድረገው ቶሎ በነዚህ ፈጸም ባስቸኳይ እንደዚህ አድርግ ምናምን ብሎ ነው የሚያደርገው። የመብርሃንን እምባዋን ጠረገላት ነው የሚለው ተአምረ ማርያም። እናቴ ሆይ ስላንቺ አንቺ ኃጢአቱን ይቅር ብየዋለውና አትዘኚ አላት። ማዘናውን ነው የሚያሳዩ ታችኋል። አትዛቺ አለም ያላት አትፎክሬ አለም ያላት ለአቲ፣ ሰባት ክብር ይግባትና አትዘኚ አላት ነው የሚለው ተአምረ ማርያም የሚለው ይህንነው ገጽ አምስት መቶ ሀያ አንድ ላይ ተመልከቱ። እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው፣ ይላል የተአብስ ዳግመ ጌታችን ደዛ ለሚለው ላ ተሰሮ ይልሃል ላ ተሰሮ ይልሻል። ከእንግዲህ አትበድል እንደሚለው ቤታችን ቅዱስ ባል አትበድል፣ ኮሬክሽን ሰጠችው። አይታችዋል በድህነት ምክንያት ስላሴን ክዶ ቅዱሳን ጻድቃን ሰማዕታትን መላእክትን ሁሉ ክዶ ቅዱሳን መላእክትን ጻድቃን ሰማዕታትን ሁሉ ክዶ የተገኘ ይህን ሀጠ ሰው ሜታችን አለችው ከእንግዲህ አትበድል አታድርገው፣ ስላሴን አትካድ፣ የስላሴን ፈጣሪነት የስላሴን ሁሉን አድራጊነት አትካድ። የቅዱሳን መላእክትን የጻድቃን ስማታትን አማሪ አትካድ፣ ከእንግዲህ አትበድን፣ ሀያታት አትሥራ፤ እንጂ ዋናው የእኔን አማላጅነት ማመንህ ነው፣ ዋናው መዳንህ ነው። ግድ የለም እንኳን በዚሁ ቀጥል፣ አደኛ አለሽ፣ ጎበዝ በርታ፣ ቀጥል አይደለም ያለችው፣ አስተካክል። ኢተ አብስ ዳግመን ያለችው እንቀጥል ስለ ነፍስህ ድህነት አለችው። አሁንም አላበቃችም በዚህ ስለ ነፍስህ ድህነት በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው። ንስሐ ገባበት ስላሴን ለካድክበት፣ የስላሴን ፈጣይነት ለካድክበት፣ የቅዱስ ስላሴን ፈጣይነት ለካድክበት፣ የቅዱሳን መላእክት ጻድቃን ሰማዕት ለካድክበት፣ ምንሁን ስለ ነፍስህ ድህነት በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው ይላል ለምነኝ አለም ያለችው፣ ለምነው ማንን? እግዚአብሔርን ለምነው አለችው። ስለምኑ? ድነት፣ ስለ ነፍሱ ድህነት። ሜታችን እንደዚህ ያደረገችው ስለ ነፍስ ድነት፣ በሕይወተ ሥጋ ሳለ እግዚአብሔርን ለምነው። ከሞቱ በኋላ ንስሐ የለም። ከሞቱ በኋላ ዋይታ አይጠቅምም። ከሞቱ በኋላ ስግደት ጾም የለም። በሕይወተ ሥጋ ሳለ ስለምን ድነት በሕይወት ሥጋ ሳለ ስለ ነፍስ ድህነት እግዚአብሔርን ለምነው አለችው። ይህን ሰሜታችሁ እናረገችው፣ አስተካከለችው፣ ንስሐን አስተማረችው። እንዴት ንስሐ መግባት እንዳለበት፣ ማንን መለመን እንዳለበት፣ የሕይወት ድህነት በማን እንደሚገኝ ማን መለመን እንዳለበት፣ የት ደግሞ ጸሎትና ልመና ማድረግ እንደሚገባል፣ ዋይታ እዚህ እንደሆነ ነገረችው እንጂ ግድ የለም አያቱን ይቅር ብለውሃል ጌታችን፣ ግድ የለም ልጄ ወዳጄ ይቅርብልሃል እኔ አለውልህ ዝም ብለህ ብቻ አንድ ቤተክርስቲያን እያገለገልክ ኑር፣ በሰላም ኑር አይደለም ያለችው። ስለ ነፍስ ድህነት ነው ያለችው። በሕይወት ስጋ ሳለ እግዚአብሔር ለምነው። ከዚህ በኋላ ከሱ ምን አለች? ተሰወረች። ከዛ የሰው ምን አደረገ? ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ ወደ ተግባር ገባ ማለት ነው። ከዛ ምን አደረገ? ስለ ኃጢአቱ ስሬት እግዚአብሔርን ዘወትር ያገለግል ነበር። ማን ያገለግል ነበር? እግዚአብሔር። ስለምኑ? ስለ ኃጢአቱ ስሬት፣ ይቅርበለኝ አንተን ለካድኩበት መግቦትን ለካድኩበት ፈጣኝነትን ለካድኩበት አዳኝነትን ለካድኩበት፣ ይቅርበለኝ። መላእክትን ጻድቃን ስማት ለካድኩበት ይቅርበለኝ። የማርያም መንገድ ሆን አገኘ ማለት ነው። ንስሐ የሚገባበትን እድል አገኘ ማለት ነው። ከዚህ በኋላ ተአምሩ ሲያጠቃልል ክብርት ድንግል እመቤታችንንም አርፎ መንግሥት ሰማያት እስኪገባ ድረስ ባለ ዘመኑ ሁሉ ሲያመሰግናት ኖረ። ልመናዋ ክብሯ በእኛ ለዛለም በእውነት ይደርብን፣ አሜን። አንቺ ሲያመሰግናት ኖር አይታችኋል። አንቺን የመሰለ የእናት አማላጅ የእናት ፊት አንገተ አስቀልስ ፊት አስመልስ ነውና አንቺ በሰጠሽኝ እድሜ በንስሐ ዕድሜ ተጠቅሜበት፣ አለዋ ይሄ ነው ተአምረ ማርያም የሚናገር። ዛተች አስፈራራችሁ የሚል ቃል የት መጣ? እንደዛ አይነት ትርጉም እናንተ ጋር የሚሰጥ ከሆነ ያ አንተ እንዳልከው በአንተ ገለጻ የቦዘኔ ትምህርት ነው። ልጄ ወዳጄ ብላ የምትማጸን እንጂ ልጇ ላይ የምትዝት ልጇን የምታስፈራራ እናት የለችንም። በኦሪት ዘጸአት ምዕራፍ 32 ቁጥር 31 እስከ 32 ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው ያለዚያ ግን ከጻፍኸው መጽሐፍ እባክህ እንደምሰኛል። ያለዚያ ግን ማለት ዛቻ ነው። ያለዚያ ግን ከጻፈው የሕይወት መጽሐፍ ሰርዘኝ ማለት ዛቻ ነው። ያለዚያ ግን እኮ ነው የሚለው። ኃጢአታቸውን ይቅር በል አለ ሙሴ፣ ለሰላውያን ኃጢአታቸውን ይቅር በል ማራቸው አለ። የማትምራቸው ከሆነ ሀያታችን ይቅር የማትል ከሆነ እኔን ከጻፍከው የሕይወት መጽሐፍ ደምስሰኝ። ያ ያለዚያ ግን ማለት ዛቻ ነው። እግዚአብሔር ላይ እየፎከረ ነው። እግዚአብሔር ይቅር ይበለንና ያለዚያ ግን ማለት ማለት ነው። ቃሉ እኮ እንደዛ ነው የሚለው። ያለዚያ ግን ነው ያ ማለት ይቅር የማትል ከሆነ ሀያታችን የማታሰሪ ከሆነ እኔን ከሕይወት መጽሐፍ ደምስሰኝ ሰኝ። ልመና አደለም ምሕረት አደለም ያለዚያ ግን የሚለውን የሰባ ሊቃናትን ትርጉም ስትመለከት የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያም ስንመለከት፣ የሚናገረው ኢፍኖት ብሎት ሚ ያለዚያ ግን እኔን ከሕይወት መጽሐፍ ደምስሰኝ፣ ያለዚያ ግን ሚ ይሄ ዛቻ አይደለም። መጽሐፍ ቅዱስ አንዱ ለአንዱ ይጸልይ ይላል። በሕይወተ ሥጋ ያሉ ቅዱሳን፣ ጻድቃን፣ ሰማዕታት በሕይወተ ሥጋ ሳሉ አንዱ ለአንዱ መጸለይ የሚችሉ ከሆነ አንዱ ለአንዱ መጸለይ የሚችል ከሆነ ቅዱሳን ጻድቃን ሰማታት ደግሞ በሕይወት ሥጋ ስታል ደግሞ እንዴት እንደሚያማልዱ አስበው። በአጸደ ነፍስ ሳሉ ታዲያ ሥጋቸው በመቃብር ነፍሳቸው በእግዚአብሔር ዘንድ ሆኖ በአጸደ ነፍስ ሳሉ ከክርስቶስ ከቤተ ክርስቲያን አካልነት የማይለዩ ከሆነ ይላል ጀሮም በአጸደ ነፍስ እንዴት ይበልጥ አማልዱም። ጀሮም ነው የሚለው አጌንስ ቨርጅላንቲንስ በተባለው በጻፉ ላይ በሕይወተ ሥጋ ሳሉ እንደሚለምኑ ካየ በዚህ ምድር ላይ ይክሳሉ፣ ሀጦም ጻድቁም፣ ክፉም ደጎ ነው። በዚህ ምድር ላይ ሳለ ከሁሉ ይልቅ እጅግ ወደ ተሻለው እንዳለው ጳውሎስ ለሄድ ከክርስቶስ ጋር ኖር እናፍቃለሁ ከሁሉ ይልቅ እጅግ የተሻለ ነው ብሎ የለም። ከሁሉ ይልቅ እጅግ ወደ ተሻለ ወደ ጌታ ዘንድማ ሲሄዱ ወደ እግዚአብሔር ዘንድማ ሲሄዱ ቅዱሳንማ እንዴት ይበልጣ አይለምኑ? እንዴት ይበልጣ አማልዱ ጀሮ ነው እኮ የሚናገረው። ይሄንን እንኳንም መቤታችን ቅድስት ድንግል ማርያም ቀርታ ማለት ነው ቅዱሳን ሐዋርያት ቅዱሳን ጻድቃን፣ ቅዱሳን ሰማዕታት በአጸደ ነፍስማ እንዴት አያማልዱ? ከሁሉ ልቅ እጅግ የተሻለ ነው ያለው ጳውሎስ የገለጸውን እዛ ሕይወት ላይ መኖርማ ከቤተክርስቲያን አካል ሳይቆረጡ ከቤተክርስቲያን አንድነት ሳይለዩ ክርስቶስ ራስ ከሆናት ቤተክርስቲያን ሳይለዩ በአጽደ ነፍስ ማ ያሉ ቅዱሳን ስራቸው ይከተላቸው የለም አዎን፣ ካለ በኋላ መንፈስ እንዲህ ብሎ መለሰ፣ ስራቸውም ይከተላቸዋል ብለህ ጻፈ የሚለው ራእየ ዮሐንስ ላይ ስራቸው ይከተላቸዋል እኮ ነው። ጀሮምን እንዴት የተናገረው ጀሮ ምናዊ ነው? ገድላር ለሚሄድ ድርሳናር ለሚሄድ ቅዱሳን በአጽደ ነፍስ ያማልዳሉ የሚለው ከተወሰነ ዓመት በኋላ ኢትዮጵያ ውስጥ የተሞላ ነው የምትሉ ሰዎች ጀሮም መቼ ነው የሞላ አንደኛ ኢትዮጵያ አይደለም። ሁለተኛ በአራተኛው መቶ ክፍለ ዘመን የነበረ አባት ነው። አጌንስ ቬጅላንቴስ በተባለው መጽሐፍ ላይ የተገኘ መጽሐፍ በሕይወተ ሥጋ ሳሉ የሚለምኑ መሆኑን ካመንን በሕይወተ ሥጋ ሳሉ እንደሚያማልዱ አንዱ ለአንዱ እንደሚጸልየው የእነሱን ጸሎትና ምልጃ የምንቀበል ከሆነ አሁንማ ይበልጥኑ ከቤተክርስቲያን ሳይለዩ የቤተክርስቲያን አካል ሆነው በሰማዕትነት በጽድቅ ተጋድሏቸውን የፈጸሙ ጻድቃንማ እንዴት በአጽድ ነፍስ ይበልጣ አማልዱ? በጥያቄ ምልክት ነው የሚያስቀምጠው። ጀሮ ጀሩ የእነዚህ ቅዱሳን ጻድቃን ሰማዕታት በረከት ረዴት በሁላችን ላይ ይደርብን። የዋሃን ፕሮቴስታንቶች ላይ የምትዘራት ክፋትና ተንኮል ወደ እውነተኛ መንገድ እንዳይመጡ የምታረጋትን በሙሉ ዋጋ ያሰጣል፣ ዋጋ ያስከፍላል። ስለዚህ ድርሳነ ምረት ላይ ገጽ 165 የሚባል ነገር የለም። ገጽ 141ም የለም። አንድ ሁለተኛ ተአምረ ማርያም ላይም እዚህኛውም ላይ እመቤታችን ቅድስት ድንግል ማርያም ዛተች፣ ፎከረች፣ እመቤታችን ዛተች፣ አስፈራራችው የሚል ነገር የለም። ለአንተም ማስተዋል ጠብን ያድል፣ ከወደክበት ከተሰነካከልክበት፣ ካለህበት የሐሰትና የቦዘኔ ትምህርት እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ ትታደግ ትመልስ። ሁላችንንም ሁላችንም ከነማኅተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር።